አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀኑ ቤተሰቦች እንደምን አላችሁ? እንደምን ከርማችኋል? እንደምን ሰምታችኋል? እንግዲህ ዛሬ አስርቱ ሰሃቦች የሚለውን ክፍል ሶስት እንቀጥላለን። ባባልፎ ርዕሳችን አምስተኛ ሰሃብ ላይ እናያቆም ነው፣ አብዱራህማን ኢብን አዋፍ የሚለው ላይ እናያቆም ነው። ዛሬ ደግሞ ስድስተኛው ሰሃባ በጀነት የተመሰከረላቸው ሰሃባ ማን ይባላሉ የሚለውን እሱን እናያለን። አብራችሁ ይቆዩ። ስድስተኛው ሰሃባ ኦበይዳ ኢብን አልጀራህ ረዲየላሁ አንሁም። ዑበይዳ ኢብን አልጀራህ ረድየላሁ አንሁ ከ583 ዓ.ም 639 ዓ.ም የኖረ ጀነት በምድር ላይ ከተመሰከረላቸው አስርቱ ሶሀቦች ውስጥ አንዱ ናቸው። ዑበይዳ ኢብን አልጀራህ ረድየላሁ አንሁ ህይወቱን በተለያዩ ዘመቻ ላይ በኮማንደርነት ሲያገለግል ነበር ውደት

ኡበይዳ ኢብን አልጀራህ ረዲአላሁ አንሁ አቡበክር ረዲ አላሁ አንሁ በሰለሙ ማግስት እስልምናን ተቀበሉ በጊዜው እድሜያቸው ሀያ ስምንት ነበር ስምንተኛው እስልምናን የተቀበለ ሰው ነበረ ስደት ወደ አቢሲኒያ ኡበይዳ ኢብን አልጀራህ ረዲአላሁ አንሁ ና ሌሎች ሰማንያ ሶስት ወንዶችና አስራ ዘጠኝ ሴቶች ጋር በመሆን ወደ ኢትዮጵያ ተሰደዱ ቁረይሾች በነቢዩ ሰለላሁ ዓለይሂ ወሰለም ና በተከታዮቻቸው ላይ በደል ሲፈጽሙ ኖሩ። በደላቸው ከስድብ ወደ ጉልበት ተሸጋገረ። ነቢዩ ሰለላሁ ዓለይሂ ወሰለምም ወደ ኢትዮጵያ እንዲሰደዱ ትዛዝ ሰጡ። ኦበይዳ ቢን አልጀራህ ረዲያላሁ አንሁና በአጠቃላይ 12 ሰዎች ወደ ኢትዮጵያ ተሰደዱ። ስደት ወደ መድና በስድስት መቶ ነቢዩ ሰለላሁ ዓለይሂ ወሰለም ወደ መዲና ሲሰደዱ ዑበይዳ ኢብን አልጀራህ ረዲያላሁ አንሁ ከነሱ ጋር በመሆን ተሰደዋል። ዑበይዳ ረዲያላሁ አንሁ ሙሐመድ ኢብን መሰላማ ከተባለው ሰው ጋር ኢስላማዊ ወንድምነትን ፈጠሩ። ሙስሊሞች በመዲና ሰላማቸው አገኙ። ለአንድ አመት ያህል ያለ አንዳች ችግር በሰላም ኖሩ። ከዓመት በኋላ ቁረይሾች ሰራዊት በማዘጋጀት መዲና ማጥቃት ፈለጉ የበድር ዘመቻና የኡሁድ ዘመቻ በ624 አቆጣጠር ኡበይዳ ኢብን አልጀራ ረጀናሃንሁ በታላቁ የበድር ዘመቻ ላይ ተሳትፏል በበድር ዘመቻ ላይ ኡበይዳ ረጅላሃንሁ በወላጅ አባቱ አንድ ለአንድ ላለመፋለም ፈልጎ ፊት ቢያዞርበትም አባቱ ካልተፋለም ኳለው ኡበይዳ ረዲአላሁ አንሁ ምንም ላለመፋለም ቢሞክርም አልቻለም። በመጨረሻም ኡበይዳ ረዲአላሁ አንሁ ከአባቱ ጋር ተፋለመ እና አባቱን ገደሉ። ከዚህ ክስተት በኋላ የቁርአን አንቀጽ ይህ ጉዳይ አስመልክቶ ወረደ ሱረቱል ሙጃደላ ሀያ ሁለት በነቢዩ ሰለላሁ አለይሂ ወሰለም ዘመቻ ዘመን በ630 አቆጣጠር ሙስሊሞች መካን በወረሩበት ጊዜ አቡ ኡበይዳ ረዲአላሁ አንሁ አራት ቡድኖችን እየመሩ በአራት አቅጣጫ ወደ መካ ገቡ። ኡበይዳ ኢብን አልጀራህ ረዲአላሁ አንሁ በሁናይን ዘመቻና በተቡክ ዘመቻ ላይ በነቢዩ ሰለላሁ ዓለይሂ ወሰለም መሪነት ተሳትፏል። ከተቡክ ዘመቻ መልስ የነጅራን ክርስቲያን ህዝቦች እስልምናን ለመቀበል ወደ መዲና መጡ። ነቢዩ ሰለላሁ አለይሂ ወሰለም እነሱን የሚመራና እስልምናን የሚያስተምራቸው ሰው እንዲልኩላቸው ጥያቄ አቀረቡም። ዑመር ረዲላሁ አንሁና ነቢዩ ሰለላሁ አለይሂ ወሰለም ከዙሁር ሰላት በኋላ ወደ ቀኝና ግራቸው መመልከት ጀመሩ። በመጨረሻም ዑበይዳ ኢብን አልጀራህ ረዲላሁ አንሁ አዩቱና ከነጅራን ህዝቦች ጋራ

ሰራዊቶቹን ጠርቶ እንዲህ አላቸው እስቲ የምክር እሰጣችሁ ሁሌም ወደ መልካም የሚመራችሁ ሰላት ናት ሰላትን አደራ ሮመዳንን ጹሙ ሰደቃም ስጡ ሀጅና ዑምራም አድርጓል እንዳላችሁ ለእያንዳንዳችሁ ቁሙ አንድነታችሁ አንድነት ይኑራችሁ ለመሪያችሁ ቁን ሆኑ ከእነሱ ምንም አትደብቁ በመጨረሻ ሙዓዝ ኢብን አልጀበል ረዲላሁ አንሁ የእሳቸውን ተከታይ ሆኖ እንዲያሰግድ ሾሙት። ሙዓዝ ረዲላሁ አንሁ ካሰገደ በኋላ ለህዝቦቹ እንዲህ አሉ። ህዝቦች ሆይ ሞት ቅርብ ናት። የኡበይዳ ኢብን አልጀራህ ረዲላሁ አንሁን ትክክለኛ ልብ ከሀጺአት ያራቀች ልብ፣ ለህዝቡ ቅርብ የሆነ ሰው ሞት ቀረባት። አላህ ሱብሃነሁ ወተዓላ ምህረት ያደርግለት ዘንድ እና ወንጀሉን ይምርለት ዘንድ እንጠይቃለን። ኡበይዳ እብን አልጀራህ ረዲየላሁ አንሁ በ639 ዓ ም ህይወቱ አለፈች። በጃቢያ ተቀበረ። ሙአዘ ብኑ ጀበል የኡበይዳ ረዲየላሁ አንሁ ጀናዛ ላይ በማሰገር ሸኟቸው። ሰባተኛው ሳኢድ ኢብን አቢ ወቃስ ረዲየላሁ አንሁ። ሳኢድ ብን አቢ ወቃስ ረዲየላሁ አንሁ እስልምናን የተቀበለ አስራ ሰባተኛው ሰው ሲሆን አላህ ሱብሐነሁ ወተዓላ በዱኒያ ላይ ጀነትን ከመሰገረላቸው ሶሀቦች ውስጥ አንዱ ናቸው። ሳኢድ ኢብን አቢ ወቃስ ረዲየላሁ አንሁ እስልምና ሲቀበል እድሜው አስራ ሰባት ነበር። ሰኢድ ብን አቢ ወቃስ ረዲ ላአንሁ በ636 አመት ፓርኒሽ በኮማንደርነት የወረረ ጀግና ነበረ። ውለት ሰኢድ ብን አቢ ወቃስ ረዲ ላአንሁ በመካ በ595 አመት ከአባቱ አቢ ወቃስ ማሊክ ብን ኡሃይብ ኢብን አብዱመናፍ ብን ዙህራ ከበኑ ዙኽራክ ከቁረይሽ ጎሳ ተወለደ።

በ610 እስከ 632 ሰኢድ እስልምና ከተቀበሉ የመጀመሪያዎቹ ሰሃቦች ውስጥ አንዱ ናቸው። የሰይድ ብን አቢ ወቃስ ረዲላሁ አንሁ እስልምናን መቀበል የሰሙ እናታቸው እንዲህ አሉ። ያ ሰዒድ ይህ ሃይማኖት እንዴት ትቀበላለህ? ይህ ሃይማኖት እኮ የቤተሰብና የአንተ የተለያየ ሃይማኖትን እንከለክልህ ድረስ ምግብም ሆነ መጠጥ አልጠጣም። እናታቸው ለቀናት ያህል ምግብም ሆነ መጠጥ ጭራሹን ሳይቀምሱ ቆዩ። በዚህ ተግባራቸው እየደከሙ መጡ። ሳይድ ረዲየላሁ አንሁ ከሰዓታት ቆይታ በኋላ ምግብና መጠጥ አመጣላቸው፣ እንዲበሉም ሰጣቸው። ሆኖም ግን እናትየው በፍጹም አልበላም፣ ሃይማኖትን እስካላስተካከልከው ወይም እሞታለሁ እንጂ ብሎ በአቋማቸው ጸኑ። ሳይድ ራዲአላሁ አንሁ መጨረሻ እኔ በፍጹም ሃይማኖቴን የሚቀይር አይደለሁም፣ ምንም እንኳን ለአንቺ ያለይ ፍቅር ትልቅ ቢሆንም ከአላህና ከመልእክተኛ ፍቅር ጋር የሚወዳደር አይደለም በማለት እናቱ ምግቡን በመብላት ጀመሩም። ይህ አስመልክቶ አላሁ ስብሐነሁ ተዓላ በቁርአን ውስጥ እንዲህ ብሎ ተናግሯል። ከ31 አንቃጽ ከ14 እስከ 15 ዘመቻ በ614 6 ዓመት ሙስሊሞች ከነቢዩ ሶለላሁ ዓለይሂ ወሰለም ጋር በመሆን ስግደት ላይ እያሉ በጣዖት የሚያምኑ ሰዎች ረብሻ ፈጥሮ ጥል አስነሱ። ሰይድ ረዲየላሁ አንሁ አንዱን በሰይፍ ገደለው። ይህ የሰይድ ረዲየላሁ አንሁ ድርጊት በኢስላም ስም የመጀመሪያ ግድያ ነበር። ሰይድ ረዲየላሁ አንሁ ከትንሽ ወንድሙ ዑመይር ላ ዐንሁ ጋር በመሆን በበድር ዘመቻ ላይ ተሳትፏል። በእርግጥም ታናሽ ወንድሙ ዘመቻውን የመሄድ ፍላጎት አልነበረውም። ነገር ግን በሰይድ ረዲየላሁ አንሁ ግፊት ተሄደ። ሰይድ ረዲየላሁ አንሁ ወደ መዲና ሲመለስ ብቻውን ነበር። ታናሽ ወንድሙ ከሞቱት 13 14 ሰዎች ውስጥ አንዱ ነበር። በእሁድ ዘመቻ ሰይድ ረዲየላሁ አንሁ ከዘይድ ህ እህ ሰይብ እና ከሌሎች ጋር በመሆን ቀስተኛ በመሆን ተመረጠ። ሰዕድ ረዲየላሁ አንሁ ሙስሊሞች ከተሸነፉ በኋላ ከነቢዩ ሰለላሁ አለይሂ ወሰለም ጠላቶችን ሲከላከል ነበር። ነብዩ ሰለላሁ አለይሂ ወሰለም በጊዜው ከነበሩ ቀስተኛ ውስጥ ምርጡ በመባል ይሰየሟታል። ቤተሰብ፣ ሰዕድ ኢብን አቢ ወቃስ ረዲየላሁ አንሁ የአንድ ሴት ልጅ አባት ነበር።

እንዲቀጥሉ አዘዙ። ሰዒድ ብን አቢ ወቃስ ረዲ ላሁ አንሁ በ650 ዓመት እስልምና በቻይና ምድር አስፋፋ። በጊዜው የነበረው ገዥ የኢምፒረር ጋኦዞንና ታንንክ ነበር። ሞት ሰኤድ ብን አቢ ወቃስ ረዲየላሁ አንሁ ሀብታሙና ደግ ነበሩ ሰሃባ። በሰማንያ አመታቸው ህይወታቸው አለፈች። ሰዒድ ብን አቢ ወቃስ ረዲየላሁ አንሁ አስሩ የጀነት የተመሰከረላቸው ሶሀቦች ውስጥ አንዱ ነበር። ይቀጥላል። አስለምና አስለምና አስለምና እስልምናዬ ወዱ አይማኖቴ የሰው ሰውነቴ፣ የኔ ማንነቴ፣ የልቤ ትርታ፣ የሰራ ካላቴ መጠሪያ ቋንቋዬ፣ ጌጤና ውበቴ፣ እስልምናዬ ነሽ። ክብርና ሕይወቴ፣ እስልምናዬ ነሽ።